አሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ድ ደሰብ የኢክራም መሐመድ ዩቱብ ተከታታዮች እንዲሁም ክርስቲያኖ ክንች የሁላቸውንም ሰላም ያለው እንዴት ናቸው? ደህና ናቸው ይሁሉ ሰላም ሁለማል ከኔ ጋር አልሐምድላይ ረብን አለሚን። ለቻናላችን አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግ ወጣቱን ቤተሰብ ያላደግላቸው ቤተሰብ በመሆን አህለን ወሳለን ወመህራቡ ቢኮን እንዴት ናቸው ደህና ናቸው ወይ ከኒጋ ሁሉ ሰላም ነው አልሐምዱላ ረብልአለሚን ዛሬ ደግሞ በጣም በሚያሳዝን እና ለየት ባለ ረእስ ነው የመጣሁት ሁላችሁም ላይክ እና ሸር ሰብስክራይብ በማድረግ ለ ለመዲያም ቅመሞች እየ በተለይ በተለይ በተለይ ልጅ ይዛቸው ለምትሰሩ እመዲያን ቤት የምሬ ነው ምላችሁ፣ ራሳችሁን ጠብቁ። በተለይ ለልጆቻቸው ስትሉ መኖርም ምሰዋት መክፈልም ግድላችኋል፣ እና እባካችሁን ተጠንቀቁ እህቶቼ። ይህን ህይወት እኔ የማቀዋለሁ፣ አረብ አገር እኔም ልጅ እየሰርቻለሁ። ብዙ ፈተና አለው። ብዙ ስቃይ ያለው በጣም ከባድ ነው። ግን ምንም ነገር ቢሆን ያን እንችለን ያው ማሳለፍ ግድ ስለሚለን እንጂ ከባድ ነገር ነው እና እህቴ ምን ትላለች? ልጄን ይዤ ስሰራ ሁሌም ቆሻሻ ስጥል እንዳጋጣሚ ልጄን ሁሌም ይዣ ተወጣ ነበር አለች እና ሁሌም ይዛተው ስትወጣ እንደ አጋጣሚ ግን አንድ ጊዜ፣ መቼም ሁሌም አይሞላም። ሙምኪን አቅላችን የሆነ ሌላ ነገር እያሰብ እንትን እያልን በሆነ አጋጣሚ እንረሳውና ልባችን ሌላ ነገር አስበው በዛ አጋጣሚ ሊረሳ ይችላል እና ቆሻሻ ልጥል ሳድ ልጅን ረስቻት ቤት እንዲያለች መደን ቤት እንዲያለኝ እኔ ቆሻሻ ልጥል ወጣሁኝ። ቆሻሻ ልጥል ስወጣ በሩ እኔ ለቆሻሻ ለጥሩ ጥተሰል በሩ ተዘጋብኝ አለች ልጇ ህፃሌ ናት አስባችሁ ታሊያ አምስቶ ልጅ ናት እና ምንም በቃ ጀለስ እንዲያላረግ እቤት ሰው የለም አለች ከላይ ዘልልይ እንዲያልገባ ከላይ ዲዛዝ አለው አለች ብሎኬቱ ላይ ና እንዴ ክነስቲሞ ስታስቡት የአረብን አጥር ግቢ ማን ነው ተንጠላጥሎ ተሰቅሮ በዛ ላይ ሲዘል፣ በተለይ ስንዘል ቢታይ ምን ያክል ወንጀለኛ ተብለን እንደምንታሰር እስር ቤት እንደምንወረውር። እኔ ግን የምሬ ነው የምላችሁ፣ በጣም ነው የተሰማኝ። በጣም እኔ ከምነግራችሁ በላይ አሞኛል። የምር በጣም ነው ስሜት የተጎዳው። ይኔ እናት ግን በቃ እኔ ቃላት አጠረኝ ብቻ ፈጣሪ ካሰበችው በላይ ሱረ ዝቋት ፈጣሪ በሰላም ሀገሯ እንድትሄድ ልጅ የያዛችሁ እባካችሁን ራሳችሁን ጠብቁ። ምክንያቱም ለልጆቻቸው ስትሉ እኔ አረብ ሀገር ልጅ ይዞ መስራትን በፍጹም አልመክርም። ምክንያቱም ብዙ ፈተና አለው፣ ብዙ ስቃይ አለው። የሞከረው ሁሉን ነገር ያውቃል። እና ከብረም ንፅህና ሁሉም ነገር ተነክቶ ነው። አረቤት ዝጅደን ስንሰራ ና ብላቸው የፈለኩት በጣም ጥንቃቄ እናድርግ። ልጆቻችንን የትን ቦታ ቢሆን ቆሻሻ የምትትጡ አታሸዋረው እንኳን ለመውሰድ ስትገቡ በካቸውን ብቻቸውን አትተዋቸው። ምክንያቱም እኔ ልጄ ጋር ስሰራ ሸዋለ ውስጥ ስገባ እንኳን ይዣ ትገባለሁ ሽንት ቤት። ምክንያቱም በቃ ወይ ቁልፉ ያልግና አልከፈት ቢለኝ ወይም ደግሞ የሆነ ነገር ቢፈጠር በቃ እኔው ጋር የሆነችውን ትሆን። መቼም ዱኒያ ዛሬ ደህና ሆነናል፣ ነገም ደህና እንሆናለን። እኛ ልባችን ያስባል እንጂ ፈጣሪ የፈቀደልን አናቅም። እህቶችና በምንም አይነት ሁኔታ ቢሆን ልጆቻችሁን እባካችሁ በተለይ ሰው ቤት ልትተዋቸኋቸው አትስሩ። ለማንኛውም እኔ ብዙ ለዋ በዛባችሁ ብዙ ነገር ኮተት ዝበዝንቄና በዛ አይደለም። በጣም ስሜት ስለተነካ ምናልባት አንዳንድ ህቶች ሊጠቅማችሁ ልትገነዘቡበት ትችላላችሁ ብዬ ነው። እና ልጅቷም ሆነች መሰላችሁ ወደ ራስያዣገባሆነ ልጅቷን ሳልጨርስ እና በዛ አጋጣሚ በሩ ሲዘጋብኝ፣ በቃ ምን አይነት ጨለማ እንደ ጨለመኝ ያለች ለቸምር በጣም ተጨነቀኝ። በጣም ሁሉም ነገር ሲያጨናንቀኝ እንደምንም ብዬ ያለኝ አማራጭ በቃ በብሎኬቱ ላይ መስለል ነው። ምክንያቱም ጀለስ እንዲያላረግ ቤት ሰው የለም፣ ሰዎቹ ቢመጡ ከባድ ነው፣ መቼ እንደሚመጡ ስልክ በጃ ያስቁም ልጄ ቤት ናት፣ ብዙ ነገር አሰብኩኝና እንደምንም ብዬ ኢማራው ላይ ተሰቀልኩኝ አለች። ካሁን ፖሊስ መጥቶ ውረጅ ያለኝ ወይም ደግሞ የጎረቤት ሰው ወጥቶ ሀራሚናት ያኔ ሌባናት ብሎ ሊያሲሰ መጣ። በዛ ላይ በቃ ብዙ ነገር እያሰብኩኝ ታውቃላችሁ፣ አስባችሁታል እንዴት እንደሚጨልም እንዴት እንደሚሆን። እንደምንም ተንጠላጥሌ በዛ በግንቡ ላይ ልዘል አናቱ ላይ ወጥቼ እንዴት ዝደሞ ዝቅዝቅ ሳይው በጣም ራቀኝ አለች የምር ልክ ቆጣሪ ውጭ ላይ ያለ ድለ ቆጣሪ እሱ ላይ ተረግጭ ምናምን ነዋ ላይ ካላየ ወጣሁትና መልሽ እንዴት ሳይሆን ምንም ነገር ሊዝም ልጨብጥም የምችለው ምንም ነገር የለም አለች። ከዛ በዘል ወይ መሰበር ነው ወይ ከወዲሁ ከናት የተፈጥፍጦ መሞት ነው። ግን ግቢ ውስጥ ትሆንኩኝ ብቻ ብቻ ከባድ ነው እና ግቢ ውስጥ ሁን የሆንኩት ልሁን ብዬ ከዛ ኢማራ ላይ ዘለልኩኝ አለች። ስብሀናላ ከኢማራ ላይ ሳይሆን ከዛ ከብሎኬት ላይ ዘለልኩኝ ላይ ከብሎኬቱ ላይ ስዘል ከብሎኬቱ ላይ ስዘል እንዲያለ ያረፍኩት መሬት ላይ እንትን ስል እግሬ ቅጥማ በቃ ስብር አላለች በቃ እና እግሬ ስብር አለብኝ አሁን በጣም ችግር ላይ ነው ያለው። ስቃል ላይ ነው ያለሁት እና የምር እሷ ናት። ምናልባች ለእህቶች ሊጠቅም ይችላል እንዲህ አይነት አጋጣሚ ካለ በቃ ወይ በዩቱብ ወይ በቲክቶክ እንትን በይሌ ስትል እስኪ ይህን የምርጥ ቤተሰቦች ልጅ ይዛቸው የምትሰሩ እገሌ ገሌ እንኳ ብዬ የማያጠቅሳችሁ አላችሁ እና ባካችሁን፣ ለልጆቻቸው ስትሉ ልጆቻቸው ስትሉ ምንም አይነት ነገር ቢፈጠር ወላ ቢጋላ እንኳን ቢጋላ አይደለም፣ እንኳን ከበር ውጭ አይደለም፣ ከበር ውስጥ ቢሆን፣ ባካችሁን ልጆቻቸውን ትታቸው አትዱ። ምክንያቱም እኛ አንዲ ነገር ከሆን አረቦቹ ለልጆቻችን ምንም አይነት ነገር ሊያደርጉላቸው ምን ሊሉላቸው አይችሉም። ስለዚህ ባካቸውን ጥንቃቄ አድርጉ የኔ ውዶች፣ እና ከልብ ነው ማመሰግነው። እኔ ይሄ ነው እንዲህ ነው ይሄ ቢሆን እንዴት ነው ብዬ እናንተንም ኮተትም ሀተታም አላበዛባችሁም። ባለኝ አቅም ያው ጥንቃቄ አድርጉ ባካችሁን ነው ምለው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ ሁላችንም ስደት ሀገር ያለን እህት ወንድሞቻችንን ፈጣሪ ያሰብነውን አሳግቶልን በሀገራችን ከቤተሰብ ጋር የምንኖር ፈጣሪ አድርገን። እና አደራ ቪዲዮን እስከ መጨረሻው ድረስ ተከታተሉት። ላይክም፣ ሸርም ሰብስክራይብ ማድረግን አትዘንጉ። አበረዳድኝ ረዳታቸው ኢክራም መሀመድ። አሰላሙ አሌይኩም ወራህመቱላሂ ወበረከቱ